ይታደሉታል እንጂ አይታገሉትም ይባላል። እንግዲህ ዛሬ አህሙ ከስንት ጊዜ በኋላ ቪዲዮ ሰርቶ ነበረ የቤት ማስታወቂያ ቪዲዮ ሰርቶ ነበረ እና ኮሜንታተሮች ግን ማለት ነው ፈኪ ፈኪ ፈኪ፣ የትናት ፈኪን ነው ምንፈልገው፣ ፈኪን ፍለጋ ነው የመጣ ነው ያው ውደታና መሀባ ከአላህ ነው ና የፈኪ መውደድ በቃ ኔጃ ለሁላችን የሚስጠንላለሁኝ ና በዚህ አጋጣሚ በቃ ለፈኪ ያላችሁ ጉጉት ፈኪ እንድትመጣ ፈኪ እንድታድግ እንድትለወጥ የምትፈልጉት ነገር ከምላችሁ በላይ ማለት ነው እኔ ራሱ በጣም የሚያስደስተኝ ነገር ነው እና ዛሬ እንግዲህ እስኪ ሰላሙ ቪዲዮ አንዳንድ ነገር እንላለን። ከዛ በፊት አሰላሙ አለይኩም አራሁምቱላ ወበረካቱ። ሰላም ዲና የተወደዳችሁ የተከበራችሁ በመላው ዓለም ላይ የምትገኙ ውድ ሀገሬ ልጆች እንዴት ናችሁ? እንዴት አላችሁ? እንዴት ከረማችሁልኝ? ከኔ ጋለ አልሐምዱሊላህ ረብል አለሚን ው ትንሽ ሰሞኑን ጠፋጠፋ ጠፋ ብያለው ታውቃላችሁ። የኢድ ስራ አጥፍቶኛል ማለት ነው እና ዛሬ ማለት ነው እነቴ ነው ብላችሁ አህሙ ከነባጋም ሲመጣ ፈኪ ፈኪ ስትሉ ነበርና እንግዲህ በባለፈው አህሙ ያው ቪዲዮ መስራት አቆማለሁ እንዳለ ሊቀር ነው እንዴ እያልኩ ነበረ እኔ ራሴ ነገር ግን ባለፈው ስጦታ ሲሰጥ ያው ዩቱብ ላይ መምጣት አልፈልግም ነበር ነገር ግን በፈኪ ምክንያት እንዲሁም ፈኪ ሰበብ ሆናኝ መጥቻለሁ ብሎ ዛሬ ከአንዲት ቆንጆ እየድድ ጋር መጥተዋል ማለት ነው እንግዲህ ኮሜንታተሮች ደግሞ ማለት ነው ተጓ አታስጎኝ በቤት አታላ ለራሷ ልታደርገው ነው የምትሉ ኮሜንቶች ሆን አስባችሁ ነው ይዘወ ያው ስራ ነው ነገር ግን ለምን እንደሆነ አላቅመው ማለት አህሙ ከፈኪ ጋር ሲመጣ ያለው ፈገግታ ያለው ሙሀባ በጣም ነው የሚለየው። ፈኪም እንደዛ ማለት ነው። ያኔ እኔ ብዙ ብዙ ጊዜ እናገራለሁኝ ፈኪ ያለ አህሙ አህሙ ያለ ፈኪ አይደምቁም እያልኩኝ እና ዛሬ እንግዲህ ከአንድ እህታችን ጋር የቤት ማስታወቂያ እንግዲህ ቤት ገዝታለት ነው መሰለኝ። አልልም እኔ ስላላየው ማለት ነው። ግን ማስታወቂያ ስለመሰለኝ ነው እንደዛ የተናገርኩት። ና አልሙሄም ስለ ቤት እያወሩ ነበረ የመጡት ነገር ግን አለ አምላክ የሰው መውደድ ሲሰጠን፣ ኮሜንቱ ጨርሶ ፈኪዬ ፈኪን ብለን የመጣ ነው። ፈኪዬ ትናት ፈኪ ካልመጣች ደዳውዱ በጣም ያሳቀኝ ኮሜንት ልንገራችሁ። ፈኪም ፍለጋ ነው የመጣሁት፣ ነገር ግን ሳልኮምት አልወጣም ብዬ ነው ብላ የኮምትቻል። በጣም አስቃኛለች። ና ይመችሽ፣ የእኔ ቆንጆ ና አለዋንኛው ማለት ነው። የእውነት እኔ እንጃ ምን ልበላችሁ። በቃ የፈኪ መደሰት የሚያስደስታችሁ፣ የፈኪ መጥፋት በቃ የሚያሳስባችሁ። እኔ እንጃ ምን ልበላችሁ። በጣም ያን ያለ አይደለም አላህ በአዱንያም ባሄራ የሚያስደስታችሁ እያለውኝና እንግዲህ፣ መሀባው ከላይ ነው ይመስለኛል። ለአህሙ እንግዲህ ከሌላ ሴት ሲመጣ ፈኪ ፈኪ ማለታቸውን ይተዋሉ ወይስ አይተው አይተው ለማለት አስቦ ወይስ ምንድን ነው? ብቻ እንደዛ ብዬ እንድጠራጠራ አድርጎኛል። ለማንኛውም ቀጣይ እንግዲህ ከፈኪ ጋር እንደምትመጡ ተስፋ እናደርጋለን። ያው ከፈኪ ጋር ሲሰሩ ደስ ስለሚለን ነው። ግን ስራ ነው። ያው ዩቱብ ከተለያየ ሰው ጋር እንዲሰሩ ያደርጋል። ከተለያየ ሰው እንድትተዋወቁ ያደርጋል ስራ እስከሆነ ድረስ ማለት ነው። ማለት ከዛም ከዛችም ከሁሉም ጋር በቃ አይደል? እንደዛ ሲሰራ ነው ሁሉም እንትን የሚለው እና ብዙዎቻችሁ ደግሞ በሌላ ነገር አትውሰዱት ማለት ነው። አንዳንዶች ደግሞ አህሙን ተፋቶት ለምንድን ነው ፈኪ ፈኪ የምትሉት ምናምን የምትሉት፣ ደግሞ ያው እኛ ፈኪንም ስለምንወዳት አንዴ ላይ መጥተው ሰርተው እንዲለወጡ ስለምንፈልግ እንጂ ሌላ ነገር አስበን አይደለም። ለማንኛውም ፈኪ የኔ ዳይመንድ ማለት ነው። እኔ ፈኪ ሳላነሳ ቪዲ ሬዲዮ ስዘራ ማለት ነው። ፈኪዬን ሳላነሳ ከዋልኩ ወይም ደግሞ ካደርኩ ይሁን እንጃ ለምን እንደሆነ አላቀም። በቃ ብቻ አለ አይደለም ሬ ፈኪ፣ ስለ ፈኪ ሳወራ በቃ ሳቂ ሳቂ ሳቂ ሳቂ ነው የሚለኛው። ስለምወዳት ነው፣ አትፍረዱብኝ። ለማንኛውም ፈኪዬ እንግዲህ ሰሞኑን ትመጣለች ኢንሻላ ያው ኢድም ስለደረሰ ማለት ነው እንግዲህ፣ የኢድ ፕሮግራም ሚዛለን ልትመጣ ትችላለች። ብቻ ከአህሙ ጋር ጥሩ ጥሩ ነገር እንደምታመጡልን ተስፋ እናደርጋለን። እኔ ብታ አላውቅም፣ የፈኪ ውደታ ማለት ነው። አላህ ይውደዳት እንደዚህ፣ እኛም እንደምንወዳት ማለት ነው። እና ለማንኛውም ውዶችዬ ብዙ ለወር አልመጣሁም፣ ግን ኮሜንት አይቼ በጣም ስለገረመኝ ስለዛ አንዳንድ ነገር ልል መጣሁኝ፣ እንጂ ሌላ ወሬ ኖሮኝ አይደለም። ሙስሊም እህት ወንድሞቼ ኢድ ሙባረክ። እንግዲህ ኢድ ደርሷል። ኢንሻላህ ኢድ ነው ብለን እናስባለን። ለማንኛውም እስከዛ እንግዲህ መልካም ጊዜ መኝላችኋለሁ። ለቻናል አዲስ የሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቶኝ ማለት ነው አበረታቶኛው እኔ በቃ ሁለት ሺህ ሰው ነው የቀረኝ ሁለት ሺህ ሰዎች ማለት ነው ሰብስክራይብ አድርጉና አስር ሺ ሙሉልኝ ፈኪንም እንደዘው መቶ ሺ እናስገባት ማለት ነው አይከፈልበትም ለማንኛውም ሁላችሁንም ወዳችኋለሁ አከብራችኋለሁ አላህ በያላችሁበት ይጠብቃችሁ በተለይ እንደኔ ማዳም ቤት የምሰሩ የኔ እንቁዎች የእኔ በቃ ምን ለመላችሁ ዳይመንዶች የቤተሰቦቻችሁ ብርሃኖች ማለት ነው። በጣም እወዳችኋለሁ። ከኔ በላይ ደግሞ አላህ ሱብሃነሁ ወተዓላ ይውደድልኝ። በሌላ ቪዲዮ እስክንገናኝ ድረስ ሰላሙን፣ ጤናውን፣ ፍቅሩን፣ አንድነቱን ያብዛላችሁ። መልካም ጊዜ